የዓለም ፍጻሜና የሺህ ዓመት መንግሥት። የወንጌል መሰበክ በመዝሙረ ዳዊት እንደ ተነገረው ዛሬ ወንጌል በዓለማችን ሁሉ እየተሰበከ ይገኛል። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በሁሉም ቋንቋዎች መጽሐፍ ቅዱስ ተሰብኳል። በሁሉም ቋንቋዎች ተተርጉሞ ታትሟል። በዚህ ዘመን ወንጌል አልሰማሁም ሊል የሚችል አንድም ሰው የለም። ታዲያ ይህ ሊሆን የቻለው በአጋጣሚ አይደለም፣ አምላክ እንዲሁም ፈቅዶ እንጂ በይበልጥም ከምጽአቱ አስቀድሞ ሁሉ ከፍርድ ይጠበቅ ዘንድ ወንጌል ሊሰበክለት የተገባ ሆኗል። ጌታችን ከዳግም ምጽአቱ በፊት ሰዎች ከፍርድ እንዲያመልጡ የሚረዳቸውን ቅዱስ ወንጌል በዓለሙ ሁሉ እንደሚሰበክ ገልጦ ተናግሯል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፤ በዚያን ጊዜ መጨረሻው ይመጣል። ዳሩ ግን ባይሰሙ ነወይ እላለሁ፤ በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ትንቢቱ በተባለው መሰረት ፍጻሜ ማግኘቱ ጌታ ስለ ዳግም ምጽአቱ የተናገረው ትንቢት እንደሚፈጸም ማረጋገጫ ነው። የእስራኤላውያን መንግሥት መመለስ። በምርኮ ከሀገራቸው የተፈናቀሉትና በመላው ዓለም እንደ ጨው ተዘርተው የቀሩት እስራኤላውያን በየደረሱበት ቦታ በርካታ መከራዎችን ተቀብለዋል። በተለይ በሃያኛው ክፍለ ዘመን በናዚ አገዛዝ ልዩ ስደትና መከራን የተቀበሉ ሲሆን በሚሊዮን የሚቆጠሩ አይሁድ በማጎሪያ ካምፖች እንዲሰቃዩና በእሳት እንዲቃጠሉ ተደርገዋል። ከዚህ ሁሉ እልቂት በኋላ ተርፈው የጠፋች ሀገራቸውን ድጋሚ በማቋቋም የራሳቸው ሀገር ባለቤት ይሆናሉ ብሎ ያሰብ አልነበረም። ያልታሰበው ያልተገመተው ሆነ። እስራኤል እንደ ሀገር ተመሰረተች። ይህ በዚህ መልኩ እንደሚፈጸም ሰዎች ለመገመት ባይችሉም ቅዱስ ወንጌል ግን ትንቢቱን ከሺህ ዓመታት ቀደም ብሎ ተናግሮታል። የዚህ ነገር ፍጻሜም እልፈተ ዓለምና ለጌታ ዳግም ምጽዓት እንደ አስረጂ ሆኖ ተጠቅሶ እናገኛለን። ፈራጆችሽንም እንደቀድሞ አማካሪዎችሽንም እንደመጀመሪያው ጊዜ መልሼ አነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠራለሽ። በዚያን ቀን ይወደቀችውን የዳዊት እንድንኳን አነሳለሁ፣ የተናደውንም ቅጥር ጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀድሞውም ዘመን እሰራታለሁ። የሐሰተኞች ነቢያት መብዛት። በመጨረሻው ዘመን ሐሰተኞች ነቢያት ይበዛሉ። ትንቢት ሳይሰጣቸው ራሳቸውን ነቢያት አድርገው ሰው የሚያስቱ እንዲሁም ሰይጣን አድሮባቸው የሐሰት ትንቢት እያናገረ የሚያኖራቸው ጥዑፋን ቁጥራቸው ይጨምራል። ይህም ለፍጻሜ ዘመንና ለጌታ ምጽአት አስረጂ ሆኖ በወንጌል የተጠቀሰና ፍጻሜነቱን በገሃድ የታየ ትንቢት ነው። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን ያጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልከው ያገባሉ። የበግ ለምድ ለብሰው ከሚመጡባችሁ፣ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኞች ነቢያት ተጠንቀቁ። የሐሰተኞች ክርስቶሶች መምጣት ከሐሰተኞች ነቢያት በላይ ሐሰተኞች ክርስቶሶችም እንደሚነሱ መጽሐፍ ቅዱስ ይናገራል። በመጨረሻ የሚመጣውና አውሬው ተብሎ የተገለጠው ክፉ መንፈስ በሰይጣን ተሞልቶ እኔ እግዚአብሔር ነኝ ብሎ የክህደት ጥጉን እስከሚያነሳውና በመካከል ሌሎች አነስተኛ ሰዎችን እያስከተሉ በመነሳት ክርስቶስ ነን የሚሉ ይኖራሉ። ወደ መጨረሻው ዘመን ደግሞ ይህ ዝንባሌ እየተባባሰ ይመጣል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ነገር ግን ወንድሞች ሆይ፣ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሮአችሁ ቶሎ እንዳትናወጡ፣ እንዳትደነግጡ እንለምናችኋለን። የኑፋቄ እንዳሸን መፍላት ወዳጆች ሆይ፣ መንፈስን ሁሉ አትመኑ፤ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፤ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋትን በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያገባሉ። ዘመናችን ኑፋቄዎች እንዳሸን የፈሉበት ዘመን ነው። መናፍቃንና የኑፋቄ ተቋሞቻቸው ከመብዛታቸው የተነሳ መዘርዘር አይቻልም። በተለይ በምዕራቡ ዓለም አዳዲስ የእምነት ንቅናቄዎች በየዕለቱ እየተፈበረኩ እውነተኛውን እምነት ይቃወማሉ። ይህም የፍጻሜ ዘመን ምልክት ነው። ጦርነት። በመጨረሻው ዘመን ጦርነት እንደሚበዛ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ እንደሚነሳ በትንቢት ተነግሯል። በእርግጥ ጦርነት በሁሉም ዘመን የነበረ ቢሆንም አሁን ካለንበት ዘመን አንስቶ በ20ኛው መቶ ክፍለ ዘመን በጦሩ ስፋት፣ በሟቾች ብዛት ከፍተኛ ጦርነት በታሪክ የተመዘገበበት ዘመን ሆኗል። በሁለቱ የዓለም ጦርነቶች ብቻ እንኳ በአስር ሚሊዮኖች የሚቆጠሩ ሰዎች ረግፈዋል። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው ረሃብና ቸነፈር ደግሞም እንዲህ አለኝ የሰው ልጅ ሆይ የኢየሩሳሌምን እንጀራ በትር እሰብራለሁ እየፈሩም እንጀራን በሚዛን ይበላሉ እየደነገጡ ውሃን በልክ ይጠጣሉ ፈታኝ የሆነው ረሃብ እርሻ ኋላ ቀር በነበረበት ዘመን ድርቅና ረሃብ ቢያስከትል አይገርምም በዘመናዊው ዓለም ሁሉም አይነት የሥልጣኔ ዘርፎች በተራመዱበት ጊዜ መከሰቱ ግን እንግዳ ነገር ነው ይህ አስገራሚ ነገር በስፋት መስተዋሉ ደግሞ በይበልጥ ያስገርማል። በብዙ ቦታዎች ምግብ ተትረፍርፎ ይደፋል። የእህል ምርቱም ለሰዎች ብቻ ሳይሆን ለእንስሳት ጭምር የሚተርፍ ነው። በሌላ በኩል ደግሞ በእየለቱ በሚሊዮኖች የሚቆጠሩ ሰዎች ለምግብ እጦት ይጋለጣሉ። ሕዝብን በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ረሃብም ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራዎች ይሆናል። ሌሎች ምልክቶች በመጨረሻው ዘመን መከራው ይበዛል፣ ሞት ይነግሳል። ከሰው ሰራሽ ችግሮች በተጨማሪ እሳተ ገሞራ፣ አውሎ ንፋስና የምድር መነዋወጥ ይሆናል። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራዎች ይሆናል። እውነተኞች አማኞች በተለይ ይፈተናሉ፣ ስደት ይታወጅባቸዋል። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል ይገድሏችሁማል። ስለ ስሜን በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እነዚህ ሁሉ መከራዎች የመጨረሻው ቀን ዋዜማን አመልካች ምልክቶች ናቸው። የምጽዓት ዋዜማ ታላቁ መከራ ተብሎ የሚጠራው በዚህ የተነሳ ነው። ረሃቡ ወረርሽኙ፣ ጦርነቱ፣ መገዳደሉ